ጤና ይስጥልኝ! እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። ቻምፒየንስ ሊግ እንግዲህ እንደቀጠለ ነው። እነዚህን ጨዋታዎች መነሻ አድርገን እንደ ተለመደው የዛሬው ፕሮግራማችን ትኩረት ያደርጋል። የሊቨርፑል በመጨረሻ ሰዓት የሚቆጠሩ ጎሎች እንግዲህ አሁንም ስኬትን እያመጡ ነው የሚገኙት። በእርግጥ የትናንቱ ጨዋታ በራሱ የተለየ ነገር እንዳለው አይተናል። በስተመጨረሻ ግን አቻ ከሆኑ በኋላ የተቆጠረ ጎል አሁንም ይሄ ቡድን ለትልቅ ነገር እንደሚጫወት ማሳያ ነው በሚል በርካቶች እንዲያነሱ አስገድዷል። ምን ነበር የነበረው ትናንትና፣ በተለይ መጀመሪያ አርባምስት ላይ ፈጠን ብለው ጎል አግኝተው ኋላ ላይ እንደተቸገሩ ምን ተፈጠረ፣ በስተመጨረሻስ ምን ሆነ እናነሳለን። የቼልሲ እንግዲህ በባየርን የደረሰበትንም የሶስት ለአንድ ሽንፈት እናነሳለን። ዛሬ የሚጠበቁ ጨዋታዎች አሉ። በነገራችን ላይ በተለይ የናፖሊና ሲቲ፣ እንዲሁ ባርሴሎና ወሳኝ ጨዋታ አለው። እነዚህን አጠር አድርገን ጊዜ ካለን ደግሞ እንደ ሁኔታው የምናነሳ ነው የሚሆነው ከባልደረባዬ በአካል ዳንኤል ጋር ቆይታ የምናደርግበት የብስራት ፕሮግራም ነው ዛሬ። እንዲሁ የኤችዲ ስፖርት ዩቲዩብ ላይም ይሄ ፕሮግራም አለ። አስቀድመው እንደትከታተሉ እንድትከታተሉ በማክበር እጠይቃለሁ። በአካል ባካል፣ እንዴት ነህ ብያለሁ። አለን አለን ዴቭ፣ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ተገናኝተናል። እንግዲህ የቻምፒየንስ ሊግ ጨዋታዎች መጡ ሳምንቱ አጋማሽ ላይ ሲሆን ያው እንግዲህ ትኩረት ይስባሉ። በተለይም ሰዓታቸው ምቹ ነው አይደል? በየትኛውም ጎራ ለሚገኝ ኦፍኮርስ፣ ስራ ላይ ከሆንክ ቀደም ብሎ የመምጣታቸው ነገር ትንሽ አሳሳቢ ካልሆነ በቀር አንዳንዱ ቦታ ምሳ ሰዓት፣ አንዳንዱ ቦታ ደግሞ ከምሳ ሰዓትም ቀደም ብሎ የሚደረጉ ጨዋታዎች አሉና ትኩረት ሳቢ ናቸው። በእርግጥም ደግሞ እንግዲህ ይሄ ፎርማቱ ከተቀየረ በኋላ ገዘፍ ገዘፍ ያሉ ጨዋታዎችን አየን አይደል የትናንቱ በራሱ እንደ ትልቅ ጨዋታ እንደነበር በተወሰነ መልኩ ስታዩ ሁለተኛው ዙር ላይ ወይሩ ፍጻሜ ላይ የሚገጥሙ የሚመስሉ ጨዋታዎችን ነው እያየን ያለ ነው። ይሄ ፎርማት በደንብ የተመቸ መልክ አለው እና ጨዋታዎችም ትኩረት ሳቢ ሆነው ያለፉበት ሁኔታ አለው። ወደ ሊቨርፑል ጨዋታ እንዲህ ደስ ያስቀድመን ምን ትለኛለህ? እዚህ ጨዋታ ላይ እንግዲህ የእኛን ሰዓት አቆጣጠር የአሜሪካውን ሰዓት አቆጣጠር ዶላር አድማጮች ግምት ውስጥ እንዲያስገቡ የማታ ስለሆነ ደስ ጋር

ትክክል አታካች እንደሆነ ታስበዋለህ። እንደ ሱ አይነት እንትን አለውና እጅግ የተለየ የሚሆንባቸው አጋጣሚዎች አሉ። እንዳነሳው የሩብ ፍጻሜ፣ የግማሽ ፍጻሜ ወይም ደግሞ የጥሎ ማለፍ የሚመስሉ ጨዋታዎችን በቻምፒየንስ ሊግ የመጀመሪያ ዙር ጨዋታ ላይ ጭምር እንድንመለከት የሆንበት አጋጣሚ ተፈጥሯል። ሊቨርፑል ከአትሌቲኮ ደግሞ እንግሊዝ ላይ እንግዲህ ኮቪድ ታስታውሳለህ፣ ዴፍ 2020 ላይ በደንብ እንዲሰራጭ ያደረገ ብዙ የአትሌቲኮ ደጋፊዎች ከስፔን ወደ እንግሊዝ መጥተው ብዙ ነገር በቃ እግር ኳሱ የተተረማመሰበት ጨዋታ እንደነበር እናስታውሳለን ያኔም እንግዲህ በትናንቱም ጨዋታ ግብ ያስቆጠረው ማርኮስ ዮሬንቴ ግብ አስቆጣሪ እንደነበር እናስታውሳለንና ያን አጋጣሚ ነበረ ሳስታውስ የነበረው ይሄ የኮቪድ ወቅት ላይ የነበረው የቻምፒየንስ ሊግ የመጨረሻው ጨዋታ ይሄኛው መርሃ ግብር እንደነበረ እናስታውሳለንና እንዳልከው ትልልቅ ጨዋታዎችን ቀድሞ የሚያስመለክተን አንዳንድ ደከም ደከም ያሉ ቡድኖች በእድል ረዥም ርቀት ሊጓዙ እንደሚችሉም በአምናው የቻምፒየንስ ሊግ ጉዞ ተመልክተናል። እና አንዳንድ ቡድኖች ቀድሞ የሚጣጣሉበትንም መንገድ ጥሩ ማለፍ አይነት ባህሪ ስላለው የካፕ ባህሪ ስለሆነ ያ ትክክል፣ እሱን የተመለከትንበት አጋጣሚ ነበር። እሱ ነው ማለት የሚቻለው። ያ ሊቨርፑል እንግዲህ የሰሞኑ ጅምሩ ከውጤት ረገድ ምንም ፐርፌክት ነው። የትናንቱ መጠነኛ ልዩነት አለው፣ ግን በስተመጨረሻ ግን ያሸነፉበት መንገድ ያው ተመሳሳይ ይዘት ስላለው የመጨረሻ ሰዓት ድል፣ የጭማሪ ሰዓት ድል የሚለው ነገር ገዝፎ ወጥቷል። እንዴት ተመለከትከው? ጨዋታው ጀምሮ ዴቭ አምስት ሰከንድ ወይ ሰባት ሰከንድ ላይ ስትመለከት አትሌቲኮ ማድሪድ ይዞ የመጣውን አፕሮች በእርግጠኝነት ታስተውላለህ እንዴት እንዳፈገፈገ። ግን አስር ሰከንድ እንኳን ሳይሞላ የአትሌቲኮ አጥቂ፣ ተከላካይ፣ አማካኝ እዛው ጭቅ ብሎ በቃ የሲሞኔ ቡድን የሚታወቅበትን ይሄ በሎ ብሎክ የመጫወት ሁኔታን ይዘው እንደመጡ ተመልክተናል። የዛም ጫና ነው እንግዲህ ሊቨርፑል ግብ ለማስቆጠር የተወሰኑ ደቂቃዎች ብቻ ነው ያስፈለጉት። በስድስት ደቂቃ ውስጥ ሁለት ጎሎችን ጭምር አስቆጥሮ በሊቨርፑል በኩል ተመለከትን። ሳላ አስደናቂ ኳስ አስቆጠረ። ሮበርትሰን ራሱ ሳላ የመተውን የቅጣት ምት ኳስ እንደዚህ ወደ ግብነት የቀየረበትን መንገድ ተመለከትን። ተደጋጋሚ ጫና አንተም በመግቢያ ነካ አድርገዋል። እንዴት ምንም ጥያቄ የለውም። ሊቨርፑል ካለፉት ጨዋቶች ባለፉት አራት ጨዋቶች ካስመለከተን ብቃት እጅግ የተለየ ብቃት ነው። ደግሞ አንደኛው ምንድን ነው የሚያፈገፈግ ቡድን ነው። ይሄ የአትሌቲኮ ማድሪድ ወይም የዲየጎ ሲሞኔ ቡድን። ስለዚህ ብዙ ስፔሶች አይኖሩም። ብዙ ኳስ መቆጣጠር የሚፈልጉት አሰልጣኝ አርነስሎት እድል እንዲያገኙ ወይም እድል የፈጠረላቸው ይመስላልና ያንን ነገር በትልቁ ያስቷልበት ጨዋታ ነበረ። ግን አትሌቲኮ ራሳቸው ላይ ብዙ ድሎች ወይም ጎሎች ከተቆጠሩባቸው በኋላ ነው መጀመሪያ ይሄን አፕሮች ለምን አልተገበረም፣ ሲሞኔ ወጣ ብሎ ለመጮት ለምን አልፈለገም የሚለውን ጥያቄ ያን እንድታነሳ ያደርጋል። ግን ሁለት ጎሎች ከተቆጠሩበት በኋላ የተወሰነ ለመውጣት ጥረት ማድረግ ነበረው። ግን ደግሞ ወደኋላ በጣም ስላፈገፈጉና ወደ ሊቨርፑል የግብ ክልል ሲሄዱ በቁጥር ስለሚያንሱ ምንም አስደንጋጭ ነገር አልነበረም። በዘጠና ደቂቃ ያለው የኤክስጂ ዜሮ ነጥብ ስድስት ነው፣ ደግሞ አንድ እንኳን የማይሞላ ግን ሁለት ጎሎችን ያስቆጠረ አትሌቲኮ ማድሪድን የተመለከትንበት ጨዋታ ነው ፔናሊቲ የተሰጠበት አጋጣሚና ያው እንዴት ሰጡት የሚያስብል ግን በቪያር መልሶ እንዲሻር የሆነበትን የፍጹም ቅጣት ምት አጋጣሚ ተመለከተ። ልክ ያቺ ኳስ ተርኒንግ ፖይንት ትመስላለች። አትሌቲኮን እጅግ ሊገለው የሚችል አጋጣሚ ነበረ። በቃ ከዛ በኋላ ማንሰራራት የሚችሉ አይመስሉም ነበር። ግን ፔናልቲው ከተሻረ በኋላ ሲሞኔም ላይ ተጫዋቾቹም ላይ የነበረ መነሳሳት ታያለ። አርባአምስት ሲደመር ሶስተኛው ደቂቃ ላይ ደግሞ ያ መነሳሳታቸው እድል ፈጥሮላቸው ከምንም የተገኙ ሁለት ጎሎችን በአትሌቲኮ በኩል እንዲቆጠሩ ሆነ። ማርኮስ ዮሬንቴ የትናንቱ እንግዲህ አትሌቲኮ ሶስት ነጥብ አግኝቶ ማነው አቻ እንኳን ቢወጣ ኑሮ የጨዋታው ኮከብ ሊባል የሚችለው ማርኮስ ዮሬንቴ ነበረ። በመከላከሉ በማጥቃቱም የሚያስፈልጉ እና ደግሞ ልዩነት ፈጣሪም የነበረው እሱ ስለነበር ያ እንዳይሆን ሆኗል። ሁለተኛው አጋማሽ ላይ እንዳነሳ ነው አስደናቂ ገብ በቮሊ የተወሰነ መጨረፍ አለው በሊቨርፑል ተጫዋች ወደ ግብነት ተቀየረ። ሁለት ለሁለት ሆነ። በእነዚህ ሁሉ አጋጣሚዎች ግን ሊቨርፑል እጅግ የበዙ ሙከራዎችን ያደርግ ነበረ። አትሌቲኮ ሪስክ መውሰድ ሲጀምር ስፔሶች በደንብ ተከፈቱ። ነሳላ ከጀርባ ይሮጣሉ። ፍሎሪያን ቬትስ ከእንግሊዝ ፕሪሚየር ሊግ ላይ ሲጫወት የማያገኛቸውን ስፔሶች ከአትሌቲኮ ማድሪድ ጋር ያው ግቦች ከተቆጠሩበት አትሌቲኮ ጋር ሲጫወት እድሎችን እንዲፈጥር እና ደግሞ ሰፋፊ ቦታዎችን እንዲያጠቃ እድሎች ተፈጥሮ ተመለከትን። ደግሞ መግቢያችን ላይ ማንሳት የነበረብን ግን አሁን የምናነሰው የአሌክሳንደር ይሳቅ ለመጀመሪያ ጊዜ ከ125 ሚሊዮን ፓውንድ ዝውውሩ በኋላ በሊቨርፑል ቋሚ ሆኖ የጀመረበትን መልኩ ተመልክተናል። እንግዲህ የተወሰኑ ጥረቶች እንቅስቃሴዎች ለማድረግ ሞክሯል። ግን ደግሞ ከሊቨርፑል ጋር የቅድመ ውድድር ዝግጅት ያላደረገ አጠቃላይ የቅድመ ውድድር ዝግጅት እንደ ቡድን ያልነበረው ተጫዋች ስለሆነ የተወሰነ ከፊዚካል ጋር አንዳንድ ጫኖችን ያለመቋቋም ነገር ተመልክተናል። እና በደንብ ሲዋሃድ ምን ሊሰጣቸው እንደሚችል እንቅስቃሴዎቹ ያስታውቃሉ እና ብዙ ግቦችን እያስቆጠረ በሊቨርፑል ሊጓዝ እንደሚችል በዛ ማንሳት ይቻላል። ጃኮሞ ራስፓዶሪ ግብ ለማስቆጠር ጥረት ያደረገበት አጋጣሚ ይሆናል። ምናልባት በአትሌቲኮ በኩል የግብ አጋጣሚ ሊባል የሚችለው እና እሱም ራሱ ቀጥታ መቶት ግብ ጠባቂው አሊሰን ቤከር ያወጣው አጋጣሚ ነው። ግን እንደው ለምን ሊቨርፑል ካለፉት ጨዋቶች የተሻለ ሆነ የሚለው ነገር ስንመለከት ዴፍ የሪያን ራበንበር የቀደመ የሚመስለው ብቃቱን መልሶ ማግኘቱ ነው። ይሄ ተጫዋች አንድ ፕሮግራም ሰርተን ነበር እንደውም የሊቨርፑል ማጥቃትን በተመለከተ አስጀማሪው እሱ ነው ብለን አንድ ፕሮግራም ሰርተን ነበር፣ ዴቪድ እና በቃ ያ ፕሮግራም ኮፒው ነው የሚመስለው። አንድ አጋጣሚ ማስ ፊቱን እንዴት በፍጥነት አዙሮ ሊቨርፑልን ወደ ማጥቃት የከተተበትን መንገድ በቃ ራቨንበር ምን አይነት አስደናቂ ተጫዋች እንደሆነ የሚያሳይ ነው። ሳላህ ላስቆጥረው ኳስ አንዳንድ አንድ ለአንድ ንክኪው እጅግ አስደናቂ እንደነበር የተመለከትንበት መንገድ ነበርና በደንብ ጥሩ ሊቨርፑል እንዲሆን እድል የፈጠረው የሪያን ራቨንበር በጨዋታው የተሻለ ብቃትን ለማሳየት ጥረቶች ማድረግ ደግሞ በወቅታዊ ብቃት አስደናቂ ከሆነው ከዶሚኒክ ሶቦስላይ ጋር መጣመሩም ያንን ነገር እንድታነሳ ያደርጋል። በሊቨርፑል በኩል ተከላካዮቹም አሪፍ፣ ቫንዳይክ የጨዋታው አሸናፊ ነው። እንግዲህ ባለፈው ከሁሴን ጋር ስናነሳ ነበረ በሰኞ ፕሮግራማችን ላይ ሊቨርፑል ከ83ተኛው ደቂቃ በኋላ ግብ እያስቆጠረ እያሸነፈ ነው እየወጣ ያለው የሚል ነገር አንስተን ነበር። አሁን ደግሞ 93ተኛውም ተጨመረ። በፕሪሚየር ሊግ እስካሁን አራት ጨዋታ ላይ ጨዋታው አስር ደቂቃ ሲቀረው ማሸነፊያ ግብ ያስቆጠረ አራት ተከታታይ ጨዋታዎችን በድል የተወጣ የመጀመሪያው የሊጉ ክለብ ሊቨርፑል ሆኗልና የአውሮፓ መድረኩንም ከጨመረን አምስተኛ ነው። እና ይሄ ጉዟቸው እስከየት ያስጉዛቸዋል መመልከት ይኖርብናል። ግን የጌም ማኔጅመንትም ችግር ሊቨርፑል ምክንያቱም ከሁለት ለዜሮ አንፊልድ ላይ ነው እንዴት ጌም ዲክቴት አድርገው ጨዋታ አሸነፈው እና ደግሞ እድሎችን በአግባቡ ተጠቅመው መውጣት አልቻሉም። አትሌቲኮ እንዴት ወደ ጨዋታው እንዲመለስ ምክንያት እንደሆኑ የሊቨርፑል ተጫዋቾችም መነሳት ያለበት ይመስላል። ግን ትልቁ ድል የአውሮፓ ቻምፒየንስ ሊግን በአሸናፊነት መጀመራቸው ለአሰልጠኛ አርነ ስሎት ትልቁ አጋጣሚ ይመስላልና ያው ይሳቅም 58 ደቂቃ ተጫውቶ አሰልጣኙ እንደተናገሩት በትንሹ 45 ደቂቃ ይጫወታል ብለው እንግዲህ ተጨማሪ 8-9 ደቂቃዎችን ጨምረውለት ከጨዋታው ወጥቷልና ይህን ነው ማለት የሚቻለው። ግን ሲሞኔ ያው ከጨዋታው ዘጠና ደቂቃ ሲሰድቡኝ ነበር። አለ። እና ጎል ደግሞ ሲቆጠረ በቃ ይሄ ኢዚ አይደለም ማለ ለማለፍ አልተባበብ እየሞከረ ነበር። ያ ትንሽ አግሬሲቭ ነው፣ እንግዲህ ዲያጎ ስሙ በቃ በአሰልጣኝነትም ላይ እንግዲህ ቆይቶ ብዙም ትግስት የለውም እንዳልከው ነው። ብዙ ጨዋታው ውጤቱን ይገልጸዋል የሚለው አይነት አይደለም። ምናልባት ሊቨርፑል ይሄንን ጨዋታ አራት እና አምስት ጎሎች አስቆጥሮ ማሸነፍ ነበረበት፣ እንደፈጠራቸው እድሎች፣ ሳላ ብረት የመለሰበት ሳላ በተደጋጋሚ ሚስ ያደረገው አሌክሳንደር ይስሀቅ በራሱ ሚስ ያደረ ያደረጋቸው እንግዲህ ሀፍ ቻንስ የሚመስሉ እንደ ፕሮፐር ቻንስ የሚመስሉ የነበሩበት ነውና ጨዋታው ምናልባት በመጨረሻ ሰዓት በቫንዳይክ ጎል ተገኘና አሸናፊ ተባለ እንጂ ሊቨርፑል በአጠቃላይ በብዙ መልኩ ከቀደሙትና በተለይ በመጨረሻ ሰዓት ካሸንፋቸው የሊቨርፑል እንቅስቃሴዎች የተለየ ነበር ማለት ይቻላል። በርካታ የጉልድሎ ይፈጥረዋል። ሙቭመንቱም በተለይ ወደፊት የሚያደርጉት ሙቭመንት ከሰሞኑ እጅግ በጣም የተለየ ነበር ማለት ይቻላል። ኳስ የሚቆጣጠሩበት መንገድ እጅግ በጣም የተለየ ነበር ማለት ይቻላል። እንደውም በተለይ አሁን የጠቀስኩ ይሄ አማካኝ ዶሚኔሽኑ በደንብ በደንብ በቃ የታየበት ነበር ማለት ይቻላል እና በደንብ ሰጥቶ እንትን ፍንጭ የሰጠን ይመስላል። አሁን ሬሊ ማን ነው እዚህ አማካኝ መስመር ላይ የሚሰለፈው የሚለው እንግዲህ ከግራቨንበርግ ጋር በተያያዘ የሚነሱ ጥያቄዎች እንግዲህእንዲህ አይነት ብቃት የሚያሳይ ከሆነ በተለይም ሰሙነኛው እና በየቦታው እየተሰለፈ ድንቅ ብቃት የሚያሳየው ሶቦስላይ አሁን ከሚሰጠን ነገር አንጻር እንግዲህ ማካሊስተር እጣው ምንድን ነው ነው በደንብ ሮቴት እዚህ ቦታ ሊያደርጉ የሚችሉበት እድል ሊኖራል አይኖርም የሚታይ ይመስለኛልና በተወሰነ መልኩ የሶቦስላዊ ወቅታዊ ብቃት ጥሩ በሆነም ይመስለኛል አሁን በቃ የተከላካይ መስመር እንዲያሰልፉት የሚያስገድድ እየሆነ ያለው እንጂ ያ ቦታ በሌሎች ተጫዋቾች አይሸፈንም የሚል እኔ የግል እምነት የለኝም ግን ሶቦስ ላይ ማስቀመጥ በጣም ከባድ ነው የሚሆን የሚመስለው አሁን ባለው ሁኔታና እና ለዚህም ነው ኮቹ ሪስክ እየወሰዱ ያሉት። አሁን ግራቨን ብራ ደግሞ ባሳየው ብቃት መነሻ ይሄ ይሄንን ተጫዋች ማስቀመጥም በራሱ ትልቅ ዳም የሆን ነው የሚመስለኝ በተለይ የተወሰነ ሙቭመንቱ የፓትሪክ ቬራን የአርሰናል የቆየ የሆነ ነገርማ ያስታወሰኝ ቅጽበት ሁሉ አለ። በተለይ ዞሮ ከነ ሙሉ ሰውነቱ ከነ ቅልጥሙ ኳሱን ይዞ የሚሄድበት መንገድ ለሊቨር ያደረገበት መንገድ እሱን ያስታወሰኝ ሂደት አለ። አጥቂ መስመር ላይ ደግሞ እንዳልከው ሳላ የተለየ ሻርፕ ነበር። በትናንቱ ጨዋታ ይታይ ነበር። አፕታይቱ ከሰሞኑ ደብዝዞ ነበር። ሶስት አራት ጨዋታ ላይ ሄን ተጫዋሽ አይተ ነው ዋው ይሄ ነገር እንዴት ነው ስንል ነበር። ግን ለዚህ ሁሉ መልስ የሰጠ ነበር የትናንት ብቃቱና፣ የሳታቸውም ያስቆጠራቸውም እንቅስቃሴዎች ሲታዩ በደንብ ኳሊቲውን ያሳዩ ነበር። ዌክሊንክ ምናልባት ተብሎ ከተጠቀሰ ከሊቨርፑል ትናንት የጋክፖ ተገማች የመሆን ነገር ይመስለኛል። ከመስመር ሲነሳ በቀላሉ ይቆጣጠሩት ነበርና ያንዳንዱ ሙቭመንቱ ምን ሊያደርግ እንደሚፈልግ ይታወቅ በመሆኑ መነሻ ይመስላል ወዲያው ነገር ይቆጣጠሩት የነበሩ በተረፈ ግን አንድ ሊታይ የሚችል የሚመስለው የአሌክሳንደር ኢሳቅ አው ኢሳቅ የመጀመሪያ ጅማሮ ነው በጥቅሉ ጥሩ አይደለም 58 ደቂቃ ሜዳ ላይ በቆየበት ሂደት ግን አንድ የሰጠኝ ፍንጭ ምንድነው ከ ከ ቬትስ ጋር ሊኖረው የሚችለው መግባባት ጥሩ ሊሆን እንደሚችል ፍንጭ ሰጥቶኛል በነገርህ ላይ ይሄ ተጫዋች እንደ ኤኬቲኬ በጥልቀት ዝም ብሎ የሚመጣ አይነት ተጫዋች አይደለም። ወደ መሃል በጣም የሚሳብ አይነት ተጫዋች አይደለም። ቦታውን በደንብ የሚያቅ፣ ማጥቃትን በደንብ የተካን እና ምን ማድረግ እንደሚችል በተለይ እዛ ግብ ክልል አካባቢ የሚያቅ ተጫዋች በመሆኑ ከቤትስ ጋር የመግባባት የሆነ ፍንጭ ሰጥቶናል። እና እኔ አንድ በጎ ነገሩ የኢሳቅ ሜዳ ላይ መቆየቱ ከዚህ ከአማካኙ ቤትስ ጋር ከክሬቲቭ ቤትስ ጋር የሚኖረው ግንኙነት ይመስለኛል። እና እሱን በደንብ ያሳየበት ሂደት እንዳለ አይቻለሁ። ግን እንደጠቀስከው የመጨረሻ ሰዓት ጎሎችን በተመለከተ አዎ፣ አስደናቂ ነው። በዚህ ሰዓት የሚገኝ ጎል አዎ ሰው ምንድነው ፓኒክ ያስደርግሃል። ግፊት ካለ በግፊት በደንብ ነው የሚጨምረው። የሆነ የሆነ ነገር ካለ በሚጨምረው ነገር አለ እንግዲህ ከዚህ ጨዋታ ውጤት ይዘው ላያወጡ ነው በሚል ግን፣ ጣፋጭ ነው በስተመጨረሻ በዚህ መልኩ ሲገኝና እንዳልከው ቦርንማውዝ ላይ 88ኛው ደቂቃ ላይ፣ ኒውካስል ላይ ጭማሪ ሰዓት ላይ መቶኛው ደቂቃ ላይ፣ አርሰናል ላይ ቀደም ያለ ነው 83ኛው ደቂቃ ላይ፣ በርንሌ ላይ 95ኛው ደቂቃ ላይ እንግዲህ አሁን አትሌቲኮ ላይ 92ኛው ደቂቃ ላይ ነው እና ምናልባት በመደበኛ ሰዓት ሊባል ቢችልም ቢዘገይም የአርሰናልና በርንሌ ነው ግን እነዚህ እነዚህ ሁሉ በጭማሪ ሰዓት መገኘታቸው ምን ያህል ደስታ ሊፈጥሩ እንደሚችሉ ለቡድኑ ደግሞ ጥሩም ባልሆነበት ሰዓት የተገኙ የተወሰኑ ጎሎች መኖራቸውን ስታይ የራስ መተማመን እየጨመረ እየጨመረ በቃ ቡድኑ በየትኛውም ሰዓት ጎል ሊያገባበ እንደሚችል ይሄ ዳይ ዳይ አቲቲዩድ ነው የሚሉት ፈረንጆቹ። ምንም እጅ ያለመስጠት አቲቲዩድ በደንብ የሚታይበት በመሆኑ በሊቨርፑል ረገድ ድንቅ ነው ሊባል ነው የሚችለው። ግን አስገራሚው ነገር አሁን እቺ የቆመ ኳስ የቴስታ ኳስ ድሮ ኤፍሲ አርሰናል ነበር የምትባለው አይደል? አሁን ሁሉም ሁሉም ሁሉም እየተጋባት ነው። አሁን በቃ እዛ ፔናልቲ ቦክስ ላይ ከኮርና የሚመታ ኳስን ለማስቆጠር ዩናይትድ በዚህ በጣም ልዩነት ሊፈጥር ሲሞክር ታያለ፣ ሊቨርፑል በደንብ እየተካነ እንደመጣታ ያለ ሲቲ በዚህ በኩልም ራሱ አድቫንቴጅ ለመፍጠር ጥረት ሲያደርግ ታያለህና ሁሉም አሁን በአንድ ወቅታ የተወሰኑ ሲጀምሩ የሚተቹበትን እንደ ባህል ሲወስዱት ኮርናንም ደግሞ እንግዲህ ለፍጹም ቅጣት ሁለት አመት የመቁጠር አይነት ባህሪ እየተለመደ መጥቷል እና ሊቨርፑልም በዚህ ረገድ ስኬታማ ሆኖ ወጥቷል። ለሁሉም በስተመጨረሻ ጎል መገኘቱ ምናልባት ሊቨርፑሎችን የመጨረሻ ሰዓት አሸናፊ አስባላቸው እንጂ በጨዋታው ብዙ ነገር ሊፈጥሩ የሚችሉበት አጋጣሚ እንደነበር እኔም አንተም የታዘብንበት ጨዋታ ነው። ወል ዘርቭድ ሶስት ነጥብ በጀምሩ ሊባል ይችላል ለሊቨርፑል። ወደ ቼልሲ ጉዳይ እንሄድ እንግዲህ በባየርን የደረሰባቸው ሽንፈት አገገሙ ሁለት ገብቶባቸው መጡ እየተባለ ባለበት ሰዓት ነው እንግዲህ፣ ሌላ ስህተት ፈጥረው የጎሉ መስፋት የታየው በእርግጥ በተወሰነ መልኩ የቼልሲዎች እጅ ላለመስጠት የሚደረግ ጥረት ጨዋታው ላይ ቢታይም ባየር ኖች ደግሞ የፈጠሯቸው ደግሞ የሳቷቸው ኢቨን ኪንን ጨምሮ እድሎች እንደነበሩ ታያል። በእርግጥ የተቆጠሩ ጎሎችንም ስታይ የተጫዋቾች ስህተት የቸልሲ የተጫዋቾች ስህተት መኖሩ ሲታሰብ ደግሞ ይሄ ልትከላከለው ልታስወግደው የምትችል አይነት ስህተት እንደነበረም በተወሰነ መልኩ ታነሳለ። ግን ባየርን ሄዶ ውጤት ማምጣት በጣም ከባድ ነው። የትኛውም ቡድን ቢሆን አስቸጋሪ ቲም እንደሆነ በተለይ አውሮፓ ላይ ይታያል እና ስ ይህንንም ጨዋታ በተወሰነ መልኩ ጥሩ ነበረ። ዴቭ ሀያ ደቂቃ ለአሰልጣኝ አሰልጣኝ ዞ ማሬስካ ቡድን እድሎችን ፈጥረዋል፣ ማስቆጠር አልቻሉም እና ደግሞ እነሱ ጥሩ ባልሆኑበት አጋጣሚ ደግሞ ሀያኛው ደቂቃ ላይ ግብ ተቆጠረባቸውና እንግዲህ ብዙ ነገሩን የቀየረው አጋጣሚ ይሄኛው ግብ መገኘት ይመስላል። በዘጠኝ ደቂቃ ነው ሶስቱ ግቦች የተቆጠሩት። ሃሪ ኬን ፔናልቲ አገኘ፣ ያንን አስቆጠረ። እንግዲህ ሞይሰስ ካይሴዶ ይሄንን እንቅስቃሴ ወይም ይሄ ፔናልቲ እንዳይሰጥ ማድረግ ይችል ነበር። ቻሎባ ራሱ ላይ ነው የተቆጠረው። ይሄ ኳስ ከዛ አስቀድሞ ጥፋቱ የተሰራበት የመጣበት ይሄ ድል እንዲፈጠር ምክንያት የሆነው ነገር ቀድሞ መቅረት የሚችል ነበረ። ከዛ ደግሞ ኮል ፓልመር ያው አስደናቂ ነው። ኮል ፓልመር እጅግ የሚያዝናናው የፕሪሚየር ሊጉ ተጫዋች ልንለው እንችላለን። ፓልመር እንቅስቃሴዎቹ በጣም ድንቅ ናቸው። የድሮ አስር ቁጥሮችን ነው የሚመስለው ዴቪድ እና በጣም በቃ ዘና ያለ የሚጫወት ተጫዋች እንደሆነ ተመልክተናል። እንግዲህ በዚህ ወደ ጨዋታው ለመመለስ ቼልሲዎች በተለይም በመልሶ ማጥቃት የነበራቸው እንቅስቃሴ ያንን የሚያሳይ ነበር እና አንድ በትክክል የተተገበረ መልሶ ማጥቃት ግብ አስገኝቶላቸው ነበር። ሁለተኛው አጋማሽ ላይ እንደ ኦሊሴ እንደ ኬን አይነት ተጫዋቾች ያደረጓቸው ሙከራዎች ሳንቼዝ በአስደናቂ ብቃት መልሷቸዋል። ያው ሳንቼዝ ሀምሳ ሀምሳ ነው፣ ደፍጥሩ ነው ለቡድኑ ዲዘርቭ ያደርጋል አያደርግም ሁ ባለፉት ላይ ጨዋታዎች ግን ጥያቄ የሚነሳበት አደለም አ በተለይ በስተመጨረሻ አቻዋ በወጡበት ጨዋታ የነበረው ብቃት በዚህም ጨዋታ ላይ የነበረው ብቃት ዋው የሚያስብል ነው። ኮንሲስታንት አለመሆኑ ነው ሁሌም ጥያቄ የሚያስነሳበት ስልሳ ሦስተኛው ደቂቃ ላይ እንግዲህ የኬን የተገኘው ጎል ያው ማለ ጎስቶ ጊፍት ነውና፣ እና እያንዳንዱ እንዳነሳኸው መቅረት የሚችሉ አጋጣሚዎች ነበሩ። ያው ኮል ፓልመር ግባ አስቆጥሮ ነበረ፣ ነገር ግን ያው ብዙ ደስታውን አልገለጸም። አውቆታል ራሱ ተጫዋቹ ኦፍሳይድ ሊሆን እንደሚችል ጨዋታውን ያየ ይመስላል። የተሻለው ማለት ነው የተሻለው ማለት ነው። አዎ የኒኮ ጃክሰን ወደ ጨዋታው መግባትም እንግዲህ ከረዥም ርቀት ለማስቆጠር የተደረገ አንድ ሙከራን በሱ በኩል ተመልክተናልና፣ ባየርንም በደንብ ጨዋታውን ተቆጣጥሮ ብዙ የግብድሎችን ፈጥሮ በተለይም ደግሞ የኦሊሴና የኩኩሪያ አንድ ለአንድ ግንኙነት እጅግ ትኩረትን ይስብ ነበር። ዴቨኔ አሁን ይሄ በቃ ሊጉ ላይ ኮኮሬ አንደኛ የግራፍ ፉልባክ እንደሆነ ብዙ ጊዜ አንስተናልና አሁንም ይሄ አንድ ለአንድ በጣም ተገማች ካልሆኑ ተጫዋቾቹም ጋር ሲጫወት ከእንደ ኦሊሲ አይነት ተጫዋችም ጋር እንደዚህ አይነት ብቃት ማሳየቱና ክፍተቶችን ላለመፍጠር የሚያደርገውን ጥረት ትመለከታለንና ምናልባት ኑኖ አሁን ላይ ምርጡ ፉል ባክ ሊሆን ይችላል። ከሱ ቀጥሎ ማስቀምጠው ማርክ ኮኮሪያ ነውና አስደናቂ ብቃትን አስመልክቷል። ተጨማሪ ግቦች እንዳይቆጠሩባቸው ምክንያት ከሆኑ ተጫዋቾች አንደኛው እሱ ነው ሊባል ይችላልና ባየርን ግን ብዙ እድሎችን ፈጥሯል እና ደግሞ ስህተት እንዲሰሩም ወይም ስህተት እንዲሰራ ትሪገር ያደረጉትም እንቅስቃሴ ባየርን ስለሆነ ባየርን በዚህም ማወደስ ያለብን ይመስላል። አሰልጣኙ ኤንዞ ማሬስካ የተወሰኑ የጨዋታው እንቅስቃሴ ላይ ጥሩ ነበርን ሲል አዳመጨዋለሁ። ከጨዋታው መጠናቀቅ በኋላ ግን ደግሞ ሙሉ የጨዋታውን ክፍለ ጊዜ አይደለም የሚል ነገር እናነስቷልና ቼልሲ ተጫዋቾቹ ከመጀመሪያው አስተላለፍ ውስጥ ከገቡት ዴቭ ኮሜንታተሩ አምስቱ ለመጀመሪያ ጊዜ የቻምፒየንስ ሊግ ተሳትፎ እያደረጉ ያሉት የሚል ነገር ሲያነሳ እናዳምጥ ነበር እና ቡድኑ ልምድ እንደሌለው ዩሮፓ ኮንፈረንስ ሊግ ላይ የተጫወተ ቡድን ነው። ወደ ቻምፒየንስ ሊግ ሲመጣ የቡድን ጥራት ልዩነቱ እጅግ ከፍተኛ ነው እና ያን ያ ነገርን ፊል ያደረጉት አይመስልም ሀያ ደቂቃ ውስጥ። ነገር ግን ከዛ በኋላ ጥሩ ያልሆነን ቼልሲን ተመልክተናል እና አስተላለፍ ላይ አሰልጣኙ ኤንዞ ማሬስካ ላይ ራሱ ጥያቄ መነሳት ያለበት ይመስለኛል አማካኝ ክፍል ላይ ጄምስ እንግዲህ ጀምሯል። ጄምስን አስጀምሮታል ግን ከጄምስ ራሱ ኤንዞ ፈርናንዴዝን ወደኋላ መልሶ አንድ ፊት መስመር ላይ ሊፈጥር የሚችል ተጫዋችን በተለይም ወይ ጋርናቸውን ወይም ደግሞ ኤስቴቫውን ቋሚ ያሰላለፉ ውስጥ ማስገባት ነበረበት የሚል ሀሳብ ነው ያለኝ። እና እንግዲህ የአሰልጣኙም እና ቅያሪም እንትን ለማለት የዘገየ ውሳኔ ኦልሞስት ወደ ሀያ አምስት ደቂቃ ምናምን ሲቀረው ነው ነው ጋርናቸው ተቀይረው እንዲገቡ ያደረገውና ብዙ ነገሩ ወደ አሰልጣኙ የሚሄዱ ይመስለኛል። ይሄንን ነው ማለት የሚቻለው ያ ቲንክ ልምዱ ቀቀላል አደለም። አ የተፈጠሩ ችግሮችንም በቸልሲ በኩል ስታይና በባየር በተለይ በሜዳውም እንደመጫዋቱ የቡድኑም በጣም ትልልቅ ልምድ ያካበቱ ሀሪኬንን ጨምሮ የጠቀስከውንም ኦሊሴን ጨምሮ ሌሎችም እንዲሁ እንደውም በሁለት ቢጫ ካርድ መውጣት የነበረበት ተጫዋች መኖሩን በስተመጨረሻ ዝንብለ ስታይ ልምዱ ቀላል አይደለም። ይሄ ባየር ነው የሚመስልኝና በርግጥም ደግሞ ይሄንን የሚያንጸባርቁ ስተቶች ተፈጽመዋል። እንግዲህ ኦፍ ኮርስ አዎ ሆሊሴ ያንን እንኳ ሴንተር ባያደርገው ሻሎባ ተደርቦ ላይገባ ይችላል። ኦፍኮርስ ኮርስ እንደ ስተት ላት ቁጥሮ ትችል ይሆናል ግን ኦንጎል በመሆኑ ራሱን የቻለ ስተት ነው። አሁን የካሴዶ የፔናልቲ ሁኔታ ሃሪኬን ላይ የሰራው ጥፋት አቮይድ ልታደረገው የምትችል ነው። ጠርዙ ላይ ነው፣ ከመግባቱ በፊት ነው እንግዲህ የጣለው እና ይህንንም ስታይ በእርግጥም ከልምድ የሚመነጭ ካለማስተዋል ላይክ እንግዲህ ፕሪሚየር ሊጉ ላይ እንደለመድከ የዳኝነት ሁኔታ በቀላሉ ይታለፋል ብለህ ከማሰብ ሊመለጭ ይችላል። አውሮፓ ግን ትንሽ ሰት ነው የሚፈለገው እጅህ እንዴትም ጎርጎሮ የእጅ ኳስ ተነክቷል አልተነካምን ለማምጣት ለማውጣት እንዴት ጥረት እንደሚያደርጉ ሊቨርፑል ሊቨርፑል ማይታል እና ጥፋት የምትሰራ ከሆነ ፈጽመው የማይታለፍ መሆኑን ስታይ አደገኛ ነው የሚመስለኝ። እና የካሴዶም ስህተት እዚህ ላይ ራሱን የቻለ ነው የቻለ ችግር ነው ብለህ ልትናገር ትችላለህ። ከዛ ውጪ ከፓልመር ጋር ጥሩ ቅንጅት የነበረው ጉሶ መጨረሻ ላይ የተሳሳተውም ስህተት ለሶስትያው ጎል መገኘት ራሱን የቻለ አስተዋጽኦ አድርጓል። በቀጥታ ነው እንግዲህ ኳስ ኬንግር ላይ ያረፈው በእርግጥ ይሄ ሲባል እንግዲህ ባየርኖች በቼልሲ ሁሉም በቼልሲ ስተት የተገኘ ኳስን አገቡ የሚለውን ለመናገር ሳይሆን፣ ምክንያቱም የሳታቸው በርካታ ራሱ ሃሪኬን ራሱ የሳታቸው በርካታ ያለቁ የሚመስሉ ቅስቃሴዎች የኦሊሴ ኳስ ራሱ የሚገርሙ ናቸው እና እድል አልፈጠሩም አደለም፣ ግን አቮደብል ይመስሉ ነበር የቼልሲ ይሄ ደግሞ እንዳልከውም ከልምድ ማጣት ከጫና እንዳልከውም አዳዲስ ተጫዋቾች እዚህ ክለብ ውስጥ የተሰለፉበት ሂደት አለ። ይሄ ይህንን ታነሳለ ግን በአማካኝ መስመር ላይ የዓለም ክለቦች ሻምፒዮን ፍጻሜ ላይ የተገበሩትን ነገር ነው። እንግዲህ ጀምስን አማካኝ አድርገው ጉስቶን ደግሞ እንግዲህ ከፓልመር ጀርባ በስተቀኝ አድርገውት በተለይ ለፓልመር የመጀመሪያው ጎል መቆጠር በእንቅስቃሴ ላይ የነበረው ሚና እርስ በርስ ያደርጉት ሚና እጅግ አስደናቂ ነበር እና የፓልመር ቮሊም ይገርማል። በነገርህ ላይ እንግዲህ ልክ ከጉዳቱ እንደተመለሰ ወደ መደበኛ ስራውን የገባው ጎሎችን መደብ እያስቆጠረ ነው እና የመጠቀም ነገር በደንብ ሊጎልበት ይገባልና ሪል ሱፐርስታር መሆኑን እሱ በደንብ ሊያሳይ እየሞከረ ነው። ግን በቃ አጠገቡ ያሉ በጣም በቃ በደንብ በቃ ሊደግፉት እንደሚገባ ነው የሚታየኝ እና ፓልመር ሪል ሻይን እያደረገ ነው። ይህንን ሱፐር ታለንት በደንብ ልትጠቀም በኮቹም ረገድ በተጫዋቾችም ረገድ የሚገባ ይመስለኛልና በተወሰነ መልኩ ግን ይሄ በውጤት የማይደገፍ ከሆነ የልጁ ጥረት ብቻውን ጎል ማስገኘት ግን ውጤት የማይመጣ ከሆነ ዋጋ ለአልማ የሚሆን ነው የሚሆነው። እና በቼልሲ ረገድ እንግዲህ ዋል ለማገገም የተደረገ ጥረት ነበር፣ ግን አልተሳካም እንዳልነው። ባየርን ሄዶ ነጥብ ይዞ መምጣትም ቀላል አይደለም። እና ኮቹም እንግዲህ በፔናልቲው ተበሳጭተው ነበር ማሬስካ። በስሳቸው ብዙ ትርጉም ያለው አይመስልም ነበር። ጎል ሲገባም ይኸው ነው የእኛ ነገር ብለው ነበር። ፓልመር ሲመለስም ግን በስተ መጨረሻ አልተሳካም። ለሁሉም ግን ለቼልሲ በደንብ ሌሰን የወሰዱበት ጥሩ ጨዋታ ነበር ብዬ መናገር የምችል ይመስለኛል። የሚጠበቁ አንድ ሁለት ጨዋታዎች አሉ። አጠር አድርገን እስኪ እንሂድ እንግዲህ አራት አምስት ደጋል ያ ኬቨን ደብሮይነ ወደ ኤቲሃድ የሚመለስበት የማንቸስተር ሲቲ እና የናፖሊ ጨዋታ ነው። እንግዲህ ይሄ ጨዋታ እዚህ ማንቸስተር ሲቲን የሚያውቁ ተጫዋቾች ያሉበት ጨዋታ ነው ትለው ትችላለን። ስኮት ማክቶሜና በተደጋጋሚ ሲቲ ላይ ግብ ያስቆጠረ ተጫዋች ነው። ይህ ተጫዋች ወደ እንግዲህ ወደ ማንቸስተር የሚመለስበት ጨዋታ ነው። የደብሩይነ ደግሞ እንደዚሁ ወደ ኤቲሃድ የሚመለስበት ሞቅ ያለ አቀባበል ይደረግለታል ተብሎ የሚጠበቀው ጨዋታ ነው እና እንግዲህ የፔፕ ቡድን ምን አይነት ብቃት ይኖረዋል የሚለውን ጉዳይ መመልከት ያለብን ይመስላል። ዴቭ ያን ያክል አሳማኝ ብቃትን ማንቸስተር ሲቲ እያሳየን ካለመገኘቱ ጋር በተገናኘ ያን ነገር እንዴት ያደርጋል ማየት ያለብን ይመስላል። ራስሙስ ሆይሉንድንም እዚህ ውስጥ ልናካትተው እንችላለን። ሌላኛው ጨዋታ የኒውካስል እና የባርሴሎና ጨዋታ ነው። እንግዲህ ይህም ጨዋታ ትልቅ ፉክክር ይኖረዋል ተብሎ የሚጠበቅ ሴንት ጀምስ ፓርክ ላይ የሚደረግ መርሃ ግብር ነው እና ብዙዎች ባርሰሎና ዘንድሮ ቻምፒየንስ ሊግን ለማንሳት ነው የሚመጣው እያሉ ይገኛሉ። እና እንግዲህ ፈተናው የሚጀምረው እንደ ሴንት ጀምስ ፓርክ በጣም ከባድ የሆነ ሜዳ ላይ መጥተው ጨዋታን በማድረግ እንደሆነ ለማንሳት ነው። ሌሎችም ጨዋታዎች አሉ። ስፖርቲንግ ጨዋታው ነርጋ፣ አይንትራክ ፍራንክፈርት ከጋላት ሰራ ይጫወታል። ኮፐንሃገን እንደዚሁም ከባየር ሌቨርኩሰን፣ ክለብ ብሩዥ ከሞናኮ ሌሎች የሚደረጉ ጨዋታዎች ናቸው። ሰዓት ስለሌለን ሰፋር ግን የመጀመሪያ ሳምንት ጨዋታዎች እንግዲህ ሐሙስን ይጨምራሉ። የሐሙስንም ጨምረው ስለመጡ ነው ዛሬ እነዚህ ጨዋታዎች የሚደረጉት። ያው እንደ ክለቦቹ ደጋፊዎች ጨዋታዎችን በራሳቸው መንገድ እንድትከታተሉ በማክፈር እንጋብዛለን። እኛም ችሊ ስፖርቶች ነበረን፣ በአካል አመሰግናለሁ። እንግዲህ ቅዳሜ በማለዳ እንመለሳለን። የሚጠበቁ በርከት ያሉ ጨዋታዎች አሉ። በዚህ ሳምንት በርሲሳይ ደርቢ ያለ ቼልሲ እና ዩናይትድ የሚገናኙበት ሌላ ቁልፍ ጨዋታ አለ። እንግዲህ የአርሰናል እና የሲቲም ጨዋታ ደግሞ በሳምንቱ መጨረሻ የሚደረግ ነው። ይህ ሳምንት እንግዲህ ያበደ ነው በሚለው ገልጸን በነሰናበት ነው የሚሻለው። አመሰግናለሁ። ኤችዲ ስፖርቶች ነበረ። መልካም ጊዜ ባባይ ሰላም ወደ መልካም ጊዜ